ለቤተክርስቲያን ክርስቶስ እንደ ተሐምማ በነብሳ ወደ ክርስቶስ እያሃምሞ ውቱ እስማኤል ዛቲጎቱርዛቻ ወልደ ማርያም ተሐመም ምስሊሃ ለቤተክርስቲያን ህዋስ ወልደ ማርያም ሆይ ከቤተክርስቲያን አካልህ ከቤተክርስቲያን ጋራ መከራ ተቀበል። ለማጽራይት ሐመ እስመ ይተርፍ ርእስ ዕጣት ከታመመ እራስ አይቀርምና። እንግዲህ ይህ ቅኔ ደግሞ የሚያመሰጥረው ቤተክርስቲያንን በሕዋስ በአካል ክርስቶስን ደግሞ በእራስ መስሎ ሊቁ ይናገራል። ንሕነ አባል ወውእቱ ርእስ፣ እኛ አካላት ሕዋሳት ነን፣ ክርስቶስ ደግሞ እራሳችን ነን የሚለው ነው። እንግዲህ ለሰሙ አንዳንድ ሰው ዕጣቱን ቢታመም ቁስል ቢይዘው የእጣቱ ጥዝጣዜ ከእጣቱ ብቻ አይቀርም ሰውነቱ ሙሉ አካሉን እራሱንም ይሰማዋል። በዚያውም ላይ እጣቱ ስለታመመች እጣቱ ብቻ ሆስፒታል ትሄድ ሕክምና ትሂድ አይባልም። እጣቱ ከታመመች ሙሉ አካሉ ራሱ እስከ እግሩ እግሩ እስከ ራሱ ሙሉ ይሄዳል ማለት ነው። ይህ ማለት ደግሞ ቤተ ክርስቲያን ሕዋሱ ናት የክርስቶስ አካል ናት ክርስቶስ እራሷ ነው የሚለውን ምስጢር ያመሰጥራል። መቅደስ ገብቶ ሥጋው ደግሞ የሚፈተትበት መሥዋዕት የሚቀርብበትን መንበር ብንመለከተው አህዛብ ሰርተው ፈልፍል ያስገቡት መንበር ነው። ቅዳሴ ሠለስቱ ምዕት ላይ ምን ይላል? እግዚአብሔር እንደማያይ ይችል ይላል፣ እንደማይሰማ ዝም ይላል፣ እንደማይሰጥ ደግሞ ይዘገያል ይላል። እግዚአብሔር አምና ፍጹም ቸር መሐሪ ለጋሱ ነው ሳለ ግን የምናቀርበውን ጸሎት ምን ምን ጨዋታ በሙሉ እያየ ዝም ይለና ቸል ይለና የሁሉ የሆነው እኛ ፍጹም ቸል ብለን ለምና የምናቀርብለት መሥዋዕት ስለሆነ ነው። ቤተ ክርስቲያን ማለት እኛ ነን። ቤተ ክርስቲያን ማለት ሁሉም ነው እና የአንድ ትውልድ መጥፋት ለቤተ ክርስቲያን ትልቅ በሽታ ነው። ክርስቶስም ያለን ምንድን ነው? አንት ሙሰ ህሱ መንግስቶ ወፅርቆ ማቴዎስ አምስት እናንተስ አስቀድማችሁ መንግስቱንና ጽርቁን ሹ ወዝንቱ ሁሉ ይት የሰከክሙ ሌላው ነገር በራት ላይ ዳረጎት እንደሚሰጠው ሁሉ ይጨመራችኋል ነው። ሐመረ ብርሃን በዋናነት ሶስት ነገሮች ላይ ሰራ። እነዚህም ሶስት ነገሮች የመጀመሪያው ንጹሕ መሥዋዕት የምንለው ነው። ሁለተኛው ደግሞ ንጹህ መሠዊያ የምንለው ነው። ሶስተኛው ደግሞ ንጹህ ሠዋዒ መሥዋዕት ንጹህ ሆነው መሥዋዕት የሚያቀርብ ነው። ንጹህ መሠዊያ ንዋየ ቅድሳት ካልን ተቋሙ መዳረሻ የሚሆነው እግዚአብሔር በፈቀደ መጠን እነዚህም ንዋየ ቅድሳት ክርስቲያኖች ከክርስቲያንም ደግሞ በምግባር ያሉ ሰዎች የሚሰሯቸው የክርስቲያኖች ህብረት ያለበት ትልቅ የተግባረ ማዕከል ማቋቋም ነው ማለት ነው። ከዛ ቀጥሎ ደግሞ የሚሰቡ መሥዋዕቱ ነው ለእግዚአብሔር የሚቀርቡ ስንዴ፣ ዘቢብ፣ ዕጣን፣ ጧፍ እነዚህን የመሳሰሉት ነገሮች በሰፊው የሚሰሩባቸው፣ የሚመረቱባቸው፣ የሚዘጋጁባቸውን ተመሳሳይ ማዕከል ማቆም ነው ማለት ነው። ሶስተኛውና ዋናው ግን እነዚህ ነገሮች የሚቀድሳቸው ለዚህ ግድ የሚለው ሁሉ ጊዜ የሚቆጫው አይነት ትውልድ ሲኖር ነው ማለት ነው። ስለዚህ ሐመረ ብርሃን እንደገና ወደ ትናንት፣ እንደገና ወዳለፈው ዘመን እንድናጋጥጥና የነበረንን ልንና እንድናይ የሚያሳየን ተቋም ነው ማለት ነው። በጊዜው እውቀቱም አልነበረውም። ይሄ ክሩ ትልቅ ጥብአት ነበረው ይህን ነገር ለመከወን ብራና መግዛት አለበት። ብራና ለመግዛት ቆዳ ፋቂዎችን ማግኘት መቻል አለበት። ብራና እንዲጻፍ የቁም ጸሐፍትን ይቀር ፈልጋል። የቁም ጸሐፍት ከተማ ውስጥ የሉም። የቀለም ዝግጅት ኢትዮጵያ ውስጥ ከጠፋ ብዙ ዘመናትን አስቆጥሯል። ይህ በጣም ትልቅ ፈተና የነበረው ሐሳብን እውን የማድረግ ግን ሐሳቡ በታሰበበት ቅጽበት ፈቃደ እግዚአብሔር እንደተጨመረበት የሚታወቀው እውን ሆኗል። እንግዲህ ሐመረ ብርሃን በዚህ ወቅት የተለያዩ ክፍላቶችን በማዋቀር እየሰራ ይገኛል። የመጀመሪያው ክፍል መነሻም የሆነው የብራና መጻሕፍት ነው። ሌላኛው ክፍል ደግሞ የቆዳ ክፍል ይባላል። ላኛው ክፍላችን ደግሞ የአንጥረኛ ክፍል ይባላል። በተጨማሪ ደግሞ ሌላኛው ክፍል የእንጨት ክፍል ይባላል። የእንጨት ክፍል እንደዚሁ ከእንጨት የሚሰሩ ቅድስት ቤተ ክርስቲያናችን የምትገለገልባቸው ነዋያትን በሙሉ ያመርታል። ሌላው ደግሞ አሁን ላይ እየሰፋ ያለው ሁሉንም ክፍል ማዕከል የሚያደርገው ክፍላችን ትምህርትና ስልጠና ክፍል ይባላል። ይህ ትምህርትና ስልጠና ክፍል የምንሰራቸውን ሁሉንም የተግባረ ሙያዎች የሚያሰለጥን የሚያስተምር ለተተኪ ትውልድ የሚያስቀጥል ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ነገር ሃይማኖትን እጅግ አስፍቶና አምልቶ ያስተማረ እጅግ ሊቅ የሆነ ቤተክርስቲያናችን መመኪያ ነው። በስሙ የተጠራውን ቅዳሴ ጨምሮ በርካታ ድርሰቶችን ደርሷል። የቅዱስ ዮሐንስ አፈወርቅ የዘመነ ክረምት የአዳር ትምህርት ቤት አራት ዓመታትን አስቆጥሯል። ይህን አመት ጨምሮ በአሁኑ 154 ተማሪዎችን ተቀብሎ ሁለት ወር ሙሉ ከሐመረ ብርሃን ሳሄዱ ሐመረ ብርሃን የሚሰሩ የተግባረ እድ ውጤቶችን የአብነት ትምህርቱን፣ እንዲሁም ደግሞ መሰረተ ቤተክርስቲያን ትምህርቶች የምንላቸውን እያስተማረ ይገኛል። በዚህም ዓመት ካሉት 54 ተማሪዎች ወደ 47 ለሚጠጉ ተማሪዎች ሐመረ ብርሃን ከአንድ ሚሊዮን ብር በላይ ወጪ በማውጣት ይህንን ትምህርት እየሰጠ ይገኛል። በበጋው ጊዜ እንግዲህ አለሙ በተሴኩላር የኤዲኬሽናል ፕሮግራሙ ልጆችን አቅፎ ስለሚይዝ በተለይ በዚህ አግባብ የተዘጋጁ ስርዓተ ትምህርት ያላቸው ተቋማት ማግኘት በጣም አስቸጋሪ ነው። ስለዚህ አትሊስት ልጆቹ ነፃ በሚሆኑበት ጊዜያት በተለይም የክረምት ወቅት ነው ለዚህ ምቹና ተገቢ ወቅት ማለት ነው። ይህንን ወቅት በደንብ መጠቀም ዓላማ ነው እንግዲህ መሰረት አድርጎ የተነሳው። ስለዚህ በዋናነት መዳረሻው ትልቅ የሆነ ትውልድ የሚፈራበት የትምህርት መርሃግብር ማዘጋጀት፣ ንጹህና የቅዱሳት የሚሰሩበት የተግባረ እድ ማዕከል ማቋቋም፣ ንጹህ መሥዋዕት የሚቀርብበት እርሻውን በጣም ዘቢቡን የሚዘጋጁባቸውን ማዕከሎች ማቋቋም ነው ማለት ነው። ልጆች መማር ያለባቸው የመጀመሪያው ትምህርት ሃይማኖታዊ ዶግማዋን ቀን ቀኖናዋን የቤተ ክርስቲያኗን ዋናውን አስተምሮ የመጀመሪያ ቀዳሚ አድርገው መማር አለባቸው። ከዚያ ሃይማኖታቸውን ሥነ ምግባራቸውን ካወቁ በኋላ ሌላውን ማንኛውንም በዓለም የሚሰጠውን ትምህርት መማር ይችላሉ ማለት ነው። አንድ ልጅ የሚያድገው ወይም የሚቀረጸው አንደኛ በወላጆች ኃላፊነት፣ ሁለተኛ በአካባቢ ባሉ ጓደኞቹ፣ ሶስተኛ ደግሞ በማህበረሰቡ። በስመ አብ ወወልድ ወመንፈስ ቅዱስ። ስሜ ተዋህዶ እውነቱ ይባላል። 13 ዓመቴ ነው። ስሜ ራፌሎ እንደሰን ሲሆን እርሜ ደግሞ 14 ነው። ስሜ ገብርኤል ሌዮናታን ይባላል። 12 ዓመቴ ነው። ስሜ በአምላክ በውል ይባላል። ስሜን ካሌብ ሰልሞን ይባላል። ስሜ ክርስቲና ሽመለስ ይባላል። እርሜ ሰባት በአለማዊ በ2017 ወደ ስምንተኛ ክፍል ተዘዋዋሪ ነኝ። በመንፈሳዊ ደግሞ በሃይማኖታዊ ደረጃ ወደ አምስተኛ ክፍል ላይ ነኝ። በውዳሴ ማርያም ደግሞ የሐሙስ ውዳሴ ማርያም ላይ በመንፈሳዊ ውዳሴ ማርያም ላይ ሲሆን ቅዳሜ ላይ ነው። በዓለማዊ ደግሞ ወደ ሰባተኛ ክፍል ሲሆን፣ በመንፈሳዊ ውዳሴ ማርያም የሮብ ላይ፣ በዓለማዊ ወደ ሰባተኛ ክፍል። ልጆች ከሕፃንነታቸው ጀምሮ በሥነ ምግባር ማደጋቸው በዓለማዊ ምስክር ትምህርታቸውም ላይ ስኬታማ እንዲሆኑ ያደርጋቸው። ምክንያቱም ለስኬት የመጀመሪያው መነሻው ነገር ዲሲፕሊን የምንለው አንድም ሥነ ምግባርም ጭምር ስለሆነ ማለት ነው። ብዙ ሰው በተለይ ከተማ መር የሆነው ትውልድ እንደዚህ አይነት ነገር አጋልጡ ልጆቹን መስጠት ማለት ለሱ ሞት እና ትልቅ ከባድ የሆነ ነገር ነው የነበረው። ስታስገባቸው ፈርቼ ነበረ ልጆቼን። የአዳሪ ትምህርት ቤት ሲባል ብዙም እንትን አልልም እና እንዴት ይሆናል ብዬ በጣም ውስጥ የፈራ ስሰማ ነው። ደስታ ነው የተሰማው። በጣም ነው እንደ እናት የሆነ በጣም አልቅሻለሁ። የመጀመሪያ ቀን በተለይ የመጨረሻው ልጅ ሰባት ዓመቱ ነው እና እንደ እናት ይከብዳል። ግን አለማ ነው የሚከብዱ ነገሮች አሉት። ግን ቢከብድም ክርስትና ያልጋ በአልጋ ሕይወት አይደለም። እስከሚገቡበት ደቂቃ ድረስ በጣም ጥሩ ነበርኩኝና ያው ሲለዩኝ ሲሄዱ ለእኔም ለእነሱም ከባድ ነበር ማለት ነው ለተቋሙ የቤት ስራው እየጨመረ እያደገን የመጣው በተለይ ኦርቶዶክሳዊ የሆኑ በዚህ ደረጃ የተቃኙ ስርዓተ ትምህርታቸውን ያቀኑ ከዓለሙ ጋር ተስማምተው ሳይንሱንም መንፈሳዊ ዕድገቱንም አብሮ መስጠት የሚችሉ ትምህርት ቤቶች መቀዛቀዛቸው እና ብቸኛ ተቋማት ትንሽ መሆናቸው ወላጅ እንዲነቃና በዚህ ተቋማት ልጆቹን ከቶ በምግባር ሰናይ የሆኑ ልጆችን የማፍራት እንትኑን አይታይቶበታል ማለት ነው። በጣም ትሕትናን መታዘዝን ከእንደገና ቤት ውስጥ እግር ሐሙስ ሐሙስን፣ ሁልጊዜ አስበው የኛን እግር ማለት ነው። በእውነት ነው። እኔ በ15ኛው ቀን ሰመጣ ልጆቼን ላይ ሰመጣ በጣም የደነገጥኩት ልጆቼ ዝቅ ብለው ጉልበቴን ሲስሙኝ በጣም ደነገጥኩኝ። ይሄ ምን አይነት ትምህርት ቤት ነው ልጆቼን ያስገቧቸው ብዬ በቃ ለራሴ በጣም ደነገጥኩኝና እና እማም ሰላም ላንቺ ይሁን ብለው እንትን ሲሉ በቃ ውስጤ በጣም ተሰማኝና ምን አይነት ትምህርት ቤት ምን አይነት የእምነት ተቋም ነው እንደዚህ አይነት ትምህርት ቤት። ብዙ ያዩዋቸው ለውጦች አሉ፣ በጣም የተደሰትኩባቸው። ለምሳሌ ነዳያንን መዘከር ለነዳያን መስጠት እዚ ያሉ ልምዶችን ቤት ይዘው መምጣት፣ ቤት ውስጥ ዝክር መዘከር እና እነዚህ ስንክሳር፣ እኛ ያላየናቸው መጽሐፎች ቤት ውስጥ ያሉትን መንፈሳዊ መጽሐፎችን ቁጭ ብለው ለምሳሌ እኔ አሁን ይማረናብ ቤት ተብሎ አይቼም አላቅም እዚህ የሚሉትን ይማረናብ ቤት ቢያንስ ለ30 ለ40 ደቂቃ ቆመን ነው የምንለው። ሁለተኛ በራሳችን የምንጠራቸው ጥረቶች ነበሩ። እሱ የሆነ ያህል ልጆቹ ላይ የሚኖረው ኢምፓክት ቢኖርም ግን የዚህን አይነት አልነበረም። እዚህ ደግሞ ፍጹም ከኛ ጋር ሊያገኙት የማይችሏቸው ብዙ ነገሮችን ነው ሐመረ ብርሃን ላይ ያገኙት። በጣም የሚገርመው ግን ሴቷ ልጄ በጣም ሀይለኛ ነበረች እጅግ በጣም ከምገልጸው በላይ እና እዚህ ግን ስትገባ መልካምነቷ የተገለጸው እኔ ልጅ የሁሉ አልመስል ብላኝ በቃ ግራ ገብቶኝ ማለት ነው። በጣም ኃይለኛ ናት፣ ከወንዱ ይልቅ ሴቱ ኃይለኛ ናት። ያለችው መባል አለበት፣ ያለችው መደረግ አለበት። እዚህ ግን ገብታ ዝቅ ብላ በእውነት ነው ምልሽ ምላችሁ እንጃ። እኔ ለሐመረ ብርሃን ያለኝ እንትን ወደር የለውም እና ሰፈር እራሱ ራኬብናት እንዴ ሁሉ ይባል ነበር ማለት ነው እና የመርሃ ግብሩ በጣም ጠንካራ የመሆኑ አንዱ ውጤት የቃል ትምህርት የሚባላል በቤተክርስቲያናችን፣ ለምሳሌ ውዳሴ ማርያምን ከዜሮ ሀትፍ ገጽ ተብሎ ይጀመር እና ከዜሮ ጀምራ ሮብ ሐሙስ ላይ ያስጀምረው ነው እንግዲህ ከባድ ነው። በአጭር ጊዜ ሮብ ሐሙስ ላይ ያደርሰዋት ነበር። ይሄ ቀላል ነገር አይደለም። ያ ብቻ አይደለም። ሮብ ሐሙስ ላይ መድረስ ብቻ ሳይሆን ቅዱሳት ስዕላት ላይ ያላትን ፍቅር ከማሳደር አልፎ ስዕላትን ስሎ ለእኛ የማበርከት በአጭር ጊዜ ነው ይሄ ሁሉ የሆነው። ይሄ በጣም ያስደንቃል። ይሄ ብቻ አይደለም። በገና ሁለት ወር ባልሞላ ጊዜ ውስጥ መደርደር ችላ፣ እንግዲህ ለታዳሚዎች እስከ ማቅረብ ደርሳ ነበር እና እሱ በጣም ውስጤን ከፍተኛ ሀሴት እንዲሰማኝ ያደርጎኛል እና በጣም ባለፈው አመት እነዚህን ለውጦች አይተናል። ስለዚህ የመጀመሪያው ነገር ይህን ሰመር ካምፕ ተመራጭ እንዲሆን የሚያደርገው ምንድን ነው ስንል የጊዜው ነባራዊ ሁኔታ ተመራጭ እንዲሆን ያደርገዋል ነባሪያ ሁኔታ። ምክንያቱም ለልጆች እድገት የማይስማሙ አካባቢዎች እየተፈጠሩ ነው። ልጆች ዛሬ በአንድም በሌላ ከስነጓር እንዲወጡ የሚያደርጋቸው ኤክስተርናል ፋክተሮች ወይም ውጫዊ ግፊቶች እየጨመሩ ነው ያሉት። ቅዱስ ዮሐንስ አፈወርቅ የትምህርት መራብ ለልጆች ብቻ ሳይሆን ለተቋሙ ትልቅ ተስፋ የሚያደርገው ነገር ነው። የመጀመሪያ ልጆችን ከመታደግ ባለፈ ማይበሩ ራሱ ቀጣይነቱን ማረጋገጥ የሚችልም ከእስር የሚታኩ ልጆች እየፈሩ መሆናቸውን ሲያውቅ ነው። ስለ ሐመረ ብርሃን የሰማሁት በጊዮን ሆቴል አውደር ላይ ነበር የሰማሁት። ሐመረ ብርሃን ያወቅሁት 2015 ላይ ሲሆን ጊዮን ሆቴል በተዘጋጀው ኤግዚቢሽን መጀመሪያ፣ አባቴ እዚህ ሐመረ ብርሃን ጓደኛ ነበረው ከዛ ለምን ልጅህን አታስገባትም? ሐመረ ብርሃን ሲሉ ሐመረ ብርሃን የሚባል ትምህርት ቤት አለ ሲለው አዋል ከዛ ነገረኝና ገብተሻል አለኝ። እኔ በዚህ ሆኜ ተደስቼ የምሰራው ስራ ቢኖር አንደኛው ነገር ማታ ማታ ያለው በዜማ የምናደርሰው ጸሎት ነው። ከሁሉም ወደ መራ ግብር ከዚህ ውስጥ የስልክ ላ ደስ የሚል ነገሮች አሉ። ለምሳሌ ስዕል፣ በገና፣ ውዳሴ ማርያም፣ የጠወጣ ስንክሳር ሲነበብልን፣ ጸሎቱ፣ እግር አጠባው፣ ዝክር ስንዘክር፣ ዳቦ ስንጋግር፣ የብራና ላይ ጽሁፉ፣ ትምህርቱ፣ ሁሉ ነገር ደስ ይላል። ውዳሴ ማርያምን ሰአልፍ ወይ ወንጌለ ዮሐንስ ማር ማታን ላይ ስንመልስ ስንተኛ ውዳሴ ማርያም በጣም ሐመረ ብርሃን በገና፣ እስካሁን ድረስ አላወቅኩም ነበር። በገና ተምሬያለሁ እውቀቶችም አግኝቻለሁ። እኔ ውዳሴ ማርያም ላይ ጥሩ ለውጥ አግኝቻለሁ ሁሉም ሁሉም ሰው ወንድምና እህት ነው ሁሌ ለእግዚአብሔር መሆኑ ይፈልጋሉ ከዚህ ስወጣ ቤት የምናደርጋቸው ኮመን ነገሮች አሉ ለምሳሌ ጸሎት ማታና ጠዋት ላይ ማድረግ ከዚህ ከወጣሁኝ በኋላ ሐሙስ ሐሙስ እንደሚደረገው የእግር አጠባ ያው ቤቴም ሄጄ እግር አጠቦን አስቀጥለን ወይም አጥባለሁ። ወላጆቼ ውዳሴ ማርያሙን ጠዋት ጠዋት ላይ እጸልያለሁ። ሌላ ደግሞ ውዳሴ ማርያም ተዘውትር ጠዋት ጠዋት ደግማለሁ ማለት ነው። የዕለቱን ውዳሴ ማርያም ማለት ነው፣ አደርሳለሁ። ቤት ውስጥ እግር አጥቧለው፣ ዝክርም እንዘክራለን። ግን የዚህ ተለይቷል። ለድሆች ምናምን እንሰጣለን እኛ ቤት ውስጥ፣ እዚህ ደግሞ ለድሆችም ሰጣል።

ግን የምንወጣው ግን 11 ሰዓት መሆኑን ነው የሰራው። ምክንያቱም ዘጠኝ ሰዓት መቅዳስ ዝክር በጾም ሲገባ የዛ አሁን እኮ 11 ሰዓት ስለሆነ ከዚህ የምንወጣው 12 ሰዓት ሲሆን እዚህ

በተሻለ ሁኔታ ከዚህ በተሻለ ተጨማሪ ተማሪዎች መጥተው በስተን ብንማር ያው የተሻለ ይመስለኛል። እኔ ሐመረ ብርሃን ትልቅ ደረጃ ደርሶ ማየት እፈልጋለሁ። እንግዲህ ሐመረ ብርሃን ከአመት ዓመት ቢቀጥል የክረምት ምሩ ደስ ይለኛል። ከሆነ ስርዋ ቅዱሰ ከማሁ አዕጹቂሃኒ ቅዱስ ስርዋ ቅዱስ ከሆነ ቅርንጫፎቿ ቅዱሳን ናቸው ይላል። እንግዲህ እግዚአብሔር ቢፈቅድና ብንኖር ይህ ቅዱስ ዮሐንስ አፈወርቅ የዘመነ ክረምት የትምህርት መርሃ ግብሩን በጣም አድጎ ከአምስት መቶ ከስድስት መቶ ከዛ በላይ የሚሆኑ ተማሪዎችን ተቀብሎ ማስተናገድ የሚችልበትን ቁመና መፍጠር እንዲሁም ደግሞ ሐመረ ብርሃን ሁለት ወር ብቻ ነው የሚያስተምረው። ለአንድ ተማሪ ወይ ደግሞ ለአንድ ልጅ ሁለት ወር በቂ አይደለም። ሁለት ወር የተማረውን ትምህርት አስር ወር የሚያጠፋው ከሆነ የታሰበለትን ዓላማ ግቡን አይመታም፣ የተደከመበትም ድካም ፍሬ አያፈራም። አንዳንዴ በጨለማ ውስጥም ተስፋ የሚሰጡ ነገሮች ማየት የበለጠ ነገን ተስፋ እንድናደርገው ያደርጋል ብዬ አምናለሁ። ያው በመጨረሻ ማስተላለፍ የምፈልገው መልእክት ሐመረ ብርሃን መግቢያ በር እንጂ መውጫ በር የለውም። ና ወደ ሐመረ ብርሃን የሚመጡ የሐመረ ብርሃን ሀሳብ የሚሰሙ የሐመረ ብርሃን ሀሳብ የሚረዱ ሰዎች በሙላ ዘወትር ከሐመረ ብርሃን ጎን በመቆም የነገ ቤተ ክርስቲያናችን ተስፋ የሚሆኑ ህጻናትን ነገ ቅድስት ቤተ ክርስቲያናችን የምትገለገልባትን ንዋያትን ንጽህናውን በጠበቀ ክብሯን በሚመጥን ደረጃ የማዘጋጀት ሀሳብ የማዘጋጀት ዓላማ የማዘጋጀት ራእይን አንግበን ነውና የምንንቀሳቀሰው። ከጎናችን እንዲቆሙ በሀሳባቸው፣ በጊዜያቸው፣ በጉልበታቸው፣ በገንዘባቸው እንዲያግዙን ጥሬን አስተላልፋለሁ። እንደ አንድ ኦርቶዶክሳዊ ማህበረሰብ የነጌቷን ቤተክርስቲያን ማሰብ ግድ ነው። የነጌቷን ቤተክርስቲያን ስናስብ ነገ ላይ ቤተክርስቲያን የምትቀጥለው እንዴት ነው ብሎ ሰው ራሱ ሊጠይቅ ያስፈልጋል። የማነጽ የማሳደግ፣ በዛ ትውልድ ውስጥ የተሻለ ነገር ለሀገር የሚተርፍ ማንነት ህይወት የሚታደግ አገር የሚታደግ ትውልድ የሚያስቀጥል ማንነት እንዲኖር አደራ አለብኝ እኔ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደር አለበች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደር አለበች። መሰረቷ ክርስቶስ የሆነ በክርስቶስ መስቀል ላይ ሁሌ የምትኖር ራሷ መስቀል የሆነ ቤተክርስቲያን ነው። ታሪክን ዘግባ ያኖችልን ቅድስት ሀገር ኢትዮጵያን። ይህን ደግሞ ትውልድ ከዚህ ማዕድ የማሳተፍ አደራ አለብኝ። ትውልድን ቤተክርስቲያንን የተረዳ ክርስቶስን የሚያገለግል ለክርስቶስ መጥወተርስ ራሱን የሚሰጥ እራሱን የሚሰዋ ቅዱስ ንጹሕ የሆነ መሥዋዕት አድርጎ እራሱን ለእግዚአብሔር የሚያቀርብ ትውልድ ማየት እናፍቃለሁ። ካህናቱ፣ ጳጳሳቱ፣ ዲያቆናቱ ተወልደዋል። ጥያቄው እንዴት እያደጉ ነው? ማን እያሳደጋቸው ነው?